ቀናት በፊት ወጣት ሊዛ ደሳለ የተባለች እጅግ በጣም የምታሳዝን የኮሌጅ ትምህርቷን እየተከታተለች ያለች ልጅ በነበረችበት ደሴ ከተማ እጅግ በአስጸያፊና በአሰቃቂ ሁኔታ በጥቃት መገደሏን ሁላችን መስማታችንና ልባችን ማዘኑ ይታወቃል። ባለፉት ቀናት ከሰማናቸው እጅግ አሰቃቂና አሳዛኝ ክስተቶች መካከል ወጣት ሊዛ ላይ የደረሰው ነገር እጅጉን ከባድና ከልቦናችን ውስጥ ያልጠፋ ጉዳይ ነበር። ወጣት ሊዛ ደሳለኝ የኮሌጅ ትምህርቷን እየተከታተለች በነበረችበት ደሴ ከተማ ውስጥ በአሰቃቂ ጥቃት መገደሏን ሁላችሁ የሰማችሁት፣ ያያችሁት፣ ልፍ ሲልም ያነባችሁበት ጉዳይ ነው። ባለፈው ረቡዕ መስከረም 28 ቀን 2018 ዓ.ም ሞባይል ስልክ ለማሰራት ከምሽቱ አንድ ሰዓት አካባቢ ከቤቷ የወጣችው ሊዛ በአንድ ሰዓት ውስጥ ጥቃት ተፈጽሞባት መንገድ ዳር ወድቃ ነበር የተገኘችው። ሊዛ ለሕክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ቅሉ ሕይወቷን ግና ማትረፍ አልተቻለም ነበር። በከተማው ውስጥ በሚገኘው ድሪም ሳይንስ እና ቴክኖሎጂ ኮሌጅ የአራተኛ ዓመት ተማሪ የነበረችው ሊዛ፣ በዚህ ዓመት ትምህርቷን አጠናቃ ለመመረቅ እየተዘጋጀች ነበረ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዘውትራዊ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ከወጣት ሊዛ ሕልፈት ጋር ተያይዞ አባቷ ለቢቢሲ ስለ ሁኔታው የተናገሩትን ጉዳይ በዝርዝር ልንነግራችሁ ወድን ነው። እንደ አባትነት በምን አይነት ሁኔታ ውስጥ ነው ያሉት ነገር እንዴት ባለ ሁኔታ ውስጥ ሆነው ነበር እየሰሙት የሚለውና ሌሎች ጉዳዮችን ልንነግራችሁ ወደድን። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ከቢቢሲ አግኝተን ያጠናቀርነውን መረጃ ትሰሙልን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ስለምትከታተሉን እናመሰግናለን። አባቷ መምህር ደሳለ ከቢቢሲ ጋር በነበራቸው ቆይታ ልጃቸውን ለፍሬ ትበቃለች ብለው በጉጉት ሲጠብቋት የነበረችው ይቺ ምስኪን ልጅ በአሰቃቂ ጥቃት መቀጠፏ እጅጉን እንዳሳዘናቸው ገልጸዋል። አባቷ አቶ ደሳለ ለቢቢሲ ከባድ ሐዘን በተጫነው ድምፅ በመምህር ደሞዝ አስተምሬ ተመርቃ ለፍሬ ትበቃለች እያልኩ ስጠብቅ ተቀጠፈችብኝ ሲሉ ነበር የተናገሩት። በ21 ዓመቷ ወጣት ላይ የተፈጸመው ግድያ በማህበራዊ ሚዲያ መድረኮች ላይ ቁጣን እየቀሰቀሰ ሲሆን፣ ድርጊቱ የተፈጸመበትን የደሴ ከተማ ማህበረሰብን በእጅጉ አሳዝኗል። በከተማዋ ከዚህ ቀደም እንዲህ ዓይነት ድርጊት ተፈጽሞ አያውቅም ያሉት ቢቢሲ ያነጋገራቸው አንዳንድ ነዋሪ ነዋሪዎች ድርጊቱ ነዋሪዎቹን እንዳሳዘነና እንዳስቆጣም ተናግረዋል። ወጣቷ አስቸኳይ ፍትሕ እንድታገኝም እየጠየቁ ይገኛሉ። ከዚህ ቀደም በዚያ አካባቢ እንዲህ ያለ ነውር ታይቶም ተሰምቶም አይታወቅም። ታዲያ እንዲህ ያለውን አሰቃቂ ነገር ማን አደረገው? ከየት መጡ? እነማን ናቸው? እስካሁን አልታወቁም። የሊዛ የአክስት ልጅ የሆነችው ረቢዓ የሱፍ፣ ሊዛ ጥቃቱ በተፈጸመባት ወቅት የአንገት ሐብሏ፣ የእጅ ስልኳና ጫማዋ ተወስዶ እንደነበር ጠቅሳ፣ ጥቃቱ የተፈጸመው ግን ለዝርፊያ እንዳልሆነ ትናገራለች። ዓይኗ፣ ጭንቅላቷና ጀርባዋ ላይ በቦክስ ክፉኛ ድብደባ ተፈጽሞባታል ስትልም ጥቃቱ ከዝርፊያ የዘለለ እንደሆነም አስረድታለች። የሊዛ አባት አቶ ደሳለ በበኩላቸው በልጄ ላይ በቀል የፈጸሙባት ይመስለኛል በማለት የበቀሉ ምክንያት ደግሞ የፍቅር ጥያቄ አለመቀበሏ ሊሆን እንደሚችል ጥርጣሬ እንዳላቸው ገልጸዋል።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 እነዚህን ወረበሎች፣ እነዚህን ነፍሰ ገዳዮች ሰዎች ለመፈለግ ቀን ከሌሊት እየተሰራም እንደሆነም ተናግረዋል። የምርመራ ቡድኑ በታክቲክና በቴክኒክ ማስረጃዎችን በማጣራት ወንጀል ፈጻሚውን በቁጥጥር ሥር ለማዋል እየሠራ ነው። የምርመራ ቡድኑ የደረሰበትን ውጤት ለሕዝብ እናሳውቃለን ብሏል ሲል ቢቢሲ ጠቅሷል። አባቷ መምህር ደሳለም ፖሊስ የምርመራ ውጤቱን ይፋ እንደሚያደርግ ተስፋ እንዳላቸው ለቢቢሲ ተናግረዋል። ከቅርብ ጊዜ ወዲህ በኢትዮጵያ የተለያዩ አካባቢዎች በሴቶችና በታዳጊዎች ላይ የሚፈጸሙ የተለያዩ መልክ ያላቸው ጥቃቶች እየተበራከቱ መምጣታቸውንም የመብት ተሟጋቾች ይገልጻሉ ሲል ቢቢሲ በዘገባው ገልጿል። በቅርብ ዓመታት ውስጥ ብቻ በተፈጸመባቸው ጥቃት ሕይወታቸውን ያጡ፣ ለስነ ልቦናዊና ለማህበራዊ ቀውስ የተዳረጉ ሴቶች ጥቂት የሚባሉ አይደሉም። እስከ ዛሬ እንዲህ ባለው አሰቃቂ ጉዳይ ባየን በሰማናቸው ነገሮች በሙሉ በጣም ብዙዎቻችን ልባችን አዝኖ አይናችን አንብቷል። እዚህ እንዴት ብለን ነው የምንኖረው እያሉ ስጋት ውስጥ ያሉም ዜጎች ብዙ ናቸው። በአገሪቷ ውስጥ ያለው ግጭት፣ ስራ አጥነት፣ የማህበረሰብ ቸልተኝነት፣ የህግ መላላት፣ የፍትህ እጦት ችግሩን እንዳባባሰውም የሴቶች መብት ተከራካሪዎች በተለያዩ መድረኮች ላይ ይናገራሉ፣ ይላል ቢቢሲ። የሴቶችና የማህበራዊ ጉዳይ ሚኒስትር ከዓመታት በፊት በይፋ የማህበራዊ ሚዲያ ገጹ ላይ ባጋራው ጽሁፍ በ2016 ዓ.ም. የወጣው የሥነ ህዝብና የጤና ዳሰሳ በአገሪቷ 26 በመቶ የሚሆኑ ሴቶች አካላዊ ወይም ደግሞ ስነ ልቦናዊ ጥቃት እንደደረሰባቸውም አመልክቷል። አካላዊ ወይም ወሲባዊና ስነ ልቦናዊ ጥቃት እንደደረሰባቸው አመላክቷል። እነዚህ ጥቃቶች የተለያየ መልክ ያላቸው ሲሆኑ በዋናነት በዋናነት በአካላዊ፣ በወሲባዊና በስነልቦናዊ ልፍስሊም በኢኮኖሚያዊ ጥቃቶች የሚገለጡ ናቸው። የቅርብ ዘመዷ ብቻ ሳይሆን የሊዛ ጓደኛ የሆነችው ረቢዓ የሱፍ፣ ሊዛ ስልክ ለማሰራት አመሻሽ ላይ ወደ ሞባይል ጥገና ቤት ሄዳ ስልኩን አሰርታ ወደ ጓደኛዋ ቤት በማምራት ላይ እያለች ጥቃቱ እንደተፈጸመባት ለቢቢሲ ጠቅሳለች። ረቢያ እንደምትለው ሟች ሊዛ ጥቃቱ ሳይደርስባት በፊት ለጓደኛዋ ደውላላት ስለነበር ጥቃቱ ወደ ተፈጸመበት ስፍራ ቀድማ የደረሰችው ጓደኛዋ ነበረች። ሊዛ ጥቃቱ ከተፈጸመባት በኋላ ወደ ደሴ ሪፈራል ሆስፒታል ተወስዳ የህክምና እርዳታ ቢደረግላትም ሕይወቷ ሊተርፍ እንዳልቻለ ረቢዓ ትገልጻለች። ጥቃቱ በኋላ አልፎ አልፎ የድንጋጤ የመርበትበት ስሜት ታሳይ ነበር። እስትንፋሷ ነበረች። በሕይወት ተርፋለች ብለን ብንጠብቅም በዚያው ዕለት ለሊት አረፈችብን ስትል ረቢዓ መሪር በሆነ ሐዘን ትናገራለች። ረቢዓ በጥቃቱ የምትጠራጠራቸው ሰዎች ባይኖሩም ጥቃቱ የተፈጸመው ለተራ ዘረፋ ወይንም ደግሞ በአጋጣሚ እንዳልሆነ ግን አስረግጣ ትናገራለች። ለምርመራ ይረዳሉ የተባሉ መረጃዎችንም ለፖሊስ መስጠታቸውን የገለጸችው ረቢዓ የፖሊስን ምርመራ ሊያደናቅፍ ይችላል በሚል ዝርዝር መረጃዎችን ግን ከመናገር ተቆጥባለች። እንዲህ ያሉ መረጃዎች ቢወጡና ቢሰራጩ ይህንን ተግባር የፈጸሙ ግለሰቦች ሊያመልጡ፣ ሊሸሹ አሊያ ደግሞ ማምለጫ መንገድ ሊያበጁ እንደሚችሉ ታምኗልና ነው። ቤተሰቦቿ እንደሚሉት ከሆነ ሊዛ ባለፉት ሶስት ዓመታት ደሴ ከተማ ውስጥ ስትኖር ጥቃትም ሆነ ለጥቃት የሚያሰጋ አንዳችም ነገር ገጥሟት አያውቅም ነበረ። እንደ ወላጅ የምናወራቸው ነገሮች አሉ ትምህርቷን ጨርሳ ወደ ትዳር ሕይወት እንደምትገባ እንጂ እንደዚህ አይነት ስጋት እንዳለባት ነግራኝ አታውቅም ሲሉ አባትየው ይናገራሉ። የደሴ ከተማ ፖሊስ ምርመራውን አጠናቆ ለልጃቸው ፍትሕ እንደሚያገኙ ተስፋ አድርጓል። እስካሁን ፖሊስ እያደረገ ባለው ጥረትም ደስተኛ መሆናቸውንም መምህር ደሳለ ገልጸዋል። ሊዛ ተወልዳ ያደገችው በሰሜን ወሎ ዞን ቆቦ ከተማ ሲሆን ከአራት ዓመት በፊት የዩኒቨርሲቲ መግቢያ ውጤት አስመ ስገባ ሰላሌ ዩኒቨርሲቲ ተመድባ ነበረ። ሆኖም ሰላሌ ዩኒቨርሲቲ ቤተሰቦቿ ከሚኖሩበት ከተማ የሚርቅ በመሆኑ የዩኒቨርሲቲ ትምህርቷን አቋርጣ ደሴ ከተማ ውስጥ በሚገኘው ድሪም ሳይንስ ና ቴክኖሎጂ ኮሌጅ የፋርማሲ ትምህርቷን እየተከታተለች ባለችበት ወቅት ነበር ለእልፈት ያበቃት ይህ ዘግናኝ ጥቃት የተፈጸመባት። ሊዛም ከታላቅ እህቷ ጋር የጋራ ህልም ነበራት። በሙያዋ ነርስ በነበረችው ታላቅ እህቷ ምክር የፋርማሲ ሙያዋን ለመማር የመረጠችውም ሊዛ ከእህቷ ጋር ቸውን የጤና ተቋም ለመመስረት አስበው ነበር። ትምህርቷን በትጋት ስትከታተል የቆየችው የጸጥታ ችግር በተደጋጋሚ በሚከሰትባት ቆቦ ከተማ በመምህርነት እያገለግሉ ያሉት አባቷ አቶ ደሳለ ሞላም ከሚያገኙት የተጣራ ስምንት ሺህ ብር ወርሃዊ ደሞዝ ግማሹን ለልጃቸው በመመደብ ላለፉት ሶስት ዓመታት ሲያስተምሯት ቆይተው ነበር። ልጃቸው በዚህ ዓመት ትምህርቷን አጠናቃ ሊያስመርቋት በጉጉት እየጠበቋት ነበር። ልጄ ለኔ የተለየ ፍቅር ነበራት፣ በመምህር ደሞዝ አስተምሬ ፍሬዋ ሲደርስ ተቀጠፈችብኝ የሚሉት መምህር ደሳለም ልጃቸው ሊዛ ሲበዛ ተጫዋች፣ ኃላፊነት የሚሰማት፣ ለታናነሾቿ አርያና ተንከባካቢ እንደነበረችም አስተውለዋል። ያልጠበቁትና አስደንጋጭ ሐዘን እንዳጋጠማቸው የገለጹት መምህር ደሳለ ቤተሰባቸው በከፍተኛ ድንጋጤና በቀላሉ የማይወጣ ሐዘን ውስጥ መሆኑን ገልጸዋል። ባለቤቴ ሐዘኗ ብርቱ ነው። ከቀኑ ስምንት ሰዓት አካባቢ ከሊዛ ጋር ተደዋውለው ነበር። መርዶው የመጣባት ማታ ነው። የእርሷ ነገር ከባድ ነው። ምናልባት ፖሊስ በምርመራው የልጃችንን ገዳዮች በፍትሕ የሚያቀርብልን ከሆነ በመጠኑ እንጽናና ይሆናል እንጂ እንዲህ ያለው ሐዘን እንደምን አድርጎ ያበረታል እንደምንስ አድርጎ ያጸናናል? ሲሉ አባት መምህር ደሳለ ይህንን ተናግረዋል። ኢትዮጵያ ውስጥ እንዲህ ያለው ዘግናኝ ሐዘን አመት አመት፣ ቀን በቀን እየተሰማ እየመጣ ይገኛል። እንዲህ ያለው ዘግናኝ ወንጀል መቼና እንዴት እንደሚቆም አናቅም። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅጉን እናመሰግናለን። ለሟች ሊዛ ፈጣሪ ነፍሷን በቀኛ ኖር ዘንድ ተመኘን። ለቤተሰቦቿም መጽናናትን ብርታትን እንዲሰጥ ተመኘን። እናንተም አብራችሁን ስለቆያችሁ እናመሰግናለን። ክበሩልን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን።